አረ፣ ደገማት አንተ! አይ ደሞ ገበገበ ሲጀምር አንተ ፋሚሊ የለህ፣ እኛ ፋሚሊ አለ። በጣም እሺ። የመጀመሪያዬ ፍቅሬን ሀሁ ያልኩ ባንቺ ነበር ፍቅሬ፣ ሁሉንም ያየሁ ዘላለም ሕይወቴ አንቺ ጋ ድትኖር ነበር የኔ ሀሳብ።

በ በኔክስት ዳግዬ እ ቅጣት ቅጣት፣ ሚጥሚጣ። እሺ፣ ቀጥይ። ሁለተኛው ሌላ ደግሞ ቆመክ፣ ጭንቅላት ላይ ሻሽ ነገር ታስርና በርበሬ ነው ምናም የሚለዋል አይደለም? ፍሬንዱ ሶስተኛ

አብርሽ ፍላወር ሰጠኝ። ተንክ ዩ። ለእኔ ማንኪያ ሰጠኝም። የሚጣመቅምበት ፍላወር ከምሰጥ ሁለት አበባ ሌላ ሰው ሁለት አበባ ጋይስ ሁለት አበባ። ትንሽ ትርጉም እኮ ፊዮሪ ማለት አበባ ማለት ነው። ሁለት አበባ ጋይስ ምላሴ ላይ ነው። ምን ነው? አፍጥነው ሁለት ደቂቃ አለ። ጨዋታው እስከሚያልቅ ድረስ በርበ እስከሚያልቅ ድረስ ስኳር መሰለሽ? እንደ አቤት፣ እንዳታለቅሱብኝ ግን እንዳታለቅሱ ባራትሽ ኮይን እኮ ተመጻደቁብን ወገን፣ ምንድን ነው መጀመሪያ ሶስት ሺ አሁን ባራት ሺ ነው የቀጣውክ። ያውና ምንድን ነው የምታካብዱት? በቃ ችግር የለውም? አሁን አርግ ፍቅር፣ ሽረፍት ነው ሚትሚታ ያስልሳል። ወይኔ ዳግም አታለቃቅስ በዩ እስኪ ረብ በል ረብ በል፣ አንድ ደቂቃ ጨዋታው እስኪ ያልቅ። አንድ ደቂቃ ነው። አዝኜ እኔን ነው። ኦዲየንስ ነው የምታምኙ? እሺ ቶሎ በል። እውነት አይቻልም። ይዘህ ቆይ አንቺ ከውጪ የሆልሽ፣ ከኦዲንስ ምንም አስተያየት አንቀበል። መረፊ መረፊ እኮ አርግ፣ አይመለከተኝም። ጨዋታው እስከሚያልቅ ሊያልቅ ነው እኮ ጨዋታው፣ አታፋፍር። አሁን ሌላ ይዘህ ቁጭ በል። ኮሮና ባክሽ እያለ ነው። አብርሽ አብርሽ፣ ደግሞ ልክ ነው።

አንዴ ተረጋጊ። ድምፁም ተሰጦም ያለው እኔ ጋር አላከታኝ ሙሉ ነው የምንፈልገው። እስቲ እናትሻ ቦነስ ነው